ጥበብም ሆኖ ምና አንተ ግን፣ ወገኖቼ ሰው አታችሁ፣ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትረፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኒዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነት ነው። በሰው ተመልከቱ ሰው አስራ ሁለት ሰው ነው እኮ ያተረፈ ለፍቶ ኋላ መቶ ሀያ ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት ዓለምን በሙሉ ሰብስበው ደግሞ አመጡለት። ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ ለሰው እንኳን ምጽዋት መሥዋዕት እንኳን መጠኑ አይደለም። ለሰው ጌታ ምንድን ነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መሥዋዕት ይዛችሁ ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መሥዋዕቱን አስቀምጠህ ሂድ፣ ወንድምህን ይቅር ብለህ መተህ መሥዋዕቱን አቅርብ ነው ያለ። ከሰው ከመሥዋዕት ይልቅ ሰው ይበልጣል። በእውነት መ ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣላ ያለ ማነው ካለ ሰውነት ነው ክብሩን ያለ ሰውነታችንም ንቀናል። የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን በአምላክ ደም የተገዛውን ሰው እንዴት ሰው ያባክነዋል? በአምላክ ደም የተገዛውን በአምላክ ስጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁኑ። በወርቀ ደሙ ነው የተገዛው ሰው የሚወድ ልብ ይስጠን ሰው ውደዱ እውነት የሉ ማለት ሰው ነው መውጡ ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም ሰውን ጥሎ ወዶ እግዚአብሔር በብልጣ ብልጥነት አይደለም አሁን እዚህ ያሳዝነ እዚህ እዚህ እኮ እግዚአብሔር ድራማ ይሰራበታል እግዚአብሔር ይቀለድበታል እግዚአብሔር ይዘበትበታል ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ ልብስ ላቄ የሚቸግረው ይመስላችኋል እግዚአብሔር ቸግሮት ያበደረው ማለት እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማን? እግዚአብሔርን ተራቅቶ ያለበሰው ማን? እግዚአብሔር ሳያውቀ ቀርቶ ያስተማረው ያማከረው ማነው? ማንም። እግዚአብሔር ቸግሮት ይመስላችኋልን? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም እንዴ? ንቁ ሴት ለመቆንጠጥ ወደ ኋላ የሚል የለም። ልጅነኝ የሚል የለም። ሴት ለመሳደብ፣ ለማጨጥ፣ ለመውደቅ ልጅነኝ የሚል የለም። ለመነሳት ነው እንጂ ልጅነኛ ልጅነኝ አትበል። አሁኑኑ መውጣት አለብ። ዐሥራ አምስት ዓመት ድንግል ማርያም አምላክን የወለደችበት ዕድሜ ነው። ሦስት ዓመት ቂርቆስ እሳት ያጠፋበት ዕድሜ ነው። የዕድሜ ቀልድ የለም። ዘመናችን እንዲሁ እንዲሁ ዝም ብሎ በመተብተብ ውሃ ለፈ በጉጓ ዓመት ይሆሙ ዘመናቸው ዝም ብሎ በመተብተብ በማሰር አለቀ እንደተባለላቸው፣ ልጅ ነኝ አትበል፣ ቁረብ። ልጅ ነኝ ጸሊ። ልጅ ነኝ ንስሓ ባት። ወጣት ነኝ፣ እንደዚህ ያለ ቀልዳችሁን ተዉ። ለኃጢአትም ልጅ ነኝ አትበሉ፣ ለጽድቅም ልጅ ነኝ አትበሉ። ገና ነኝ አትበል፣ አሁኑኑ መዘጋጀት ይገባል። አንዱ ይህንን የነገራቸው ስለዚህ ሁላችሁን ባለበ ዘመናችን ሰው ሰላሳ ዓመት አርባ ሞት ገና ልጅ ነን እኮ ባለቤቴም ልጅ ነው

እንዲህ ያለ ነገር እንደ ይሁዳ ያለ ብልጣብልጥነት እኮ ነው። እንደው እንደ ቀልድ እንደ አባቶች እንደሚናገሩ ጌታ አንድ ቀን ሐዋርያት ድንጋይ አምጡ አላቸው አሉ ድንጋይ አምጡላቸው። ይሁዳ በጣም ትንሿል አርጎዞ ዞ መጣ። ሐዋርያት ደግሞ ትልልቁን። በሉ ህብስት ይሆንላችሁ አላቸው ጌታ አሉ። ኋላ ሁለተኛ አዘዛቸው። እኛ ለጌታችን ለመታዘዝ ነው ለሆድ ከሆነስ ብለው ትንሿል። ይሁዳ ደግሞ ትልቁን ጌታ ምን አለ በሉጥ አሉት ምን ዛሁን ቀረበ አለ እሺ ብልጣ ብልጥነት ለክፋት ለክፋት ልጅ ነኝ መልካም ስራ ኧረ ገና ነኝ ገና ነኝ እኔ ገና ቁርባን ዛሬ ጀምር ይላል ደግሞ ልጅ ነኝ ለክፋቱ ደግሞ አለዋለሁ ትላለ ይሄንን ነው ማቆም ያለብን ገንዘብ ለመቁጠር አሁን እያንዳንዱ ሰው ብር ያውቃል እንዴት ቦታ ቢመሩት እንደሚያስተዳድረው ገና የአስር ዓመት ልጅ ያላል ያውቃል የከተማ ልጅ ለነፍሱ ግን ልጅ ነኝ ይላል። አውቃችሁ ነው የምታጠፉ፣ ማለት አልቦሙ ምክንያት ለጌጋ የሆሙ፣ ለማጥፋታችን ምክንያት የለን፣ ታውቃታል ማለት። ልጅ ነኝ አትበል። የምነግራችሁ በሞት ይዣችኋል። ደስታችሁን አስተካክሉ፣ ጥቂት ይሁላችሁ። ክርስቲያን የሚለካው በደስታውና በሀዘኑ ነው። ሞኝ ክርስቲያኖች መሆናችሁን የምታውቁት ይወላችሁ። ብዙ ልሰግዱ ትችላላችሁ። ብዙ ቀን አስቀድሳችሁ ሊሆን ይችላላችሁ። ብዙ ዓመት ኮርስ ተምራችሁ ሊሆን ይችላል። በጣም ብዙ ገዳማት ተሳልማችሁ ይችላል። እምትለኩት ሐዘንና ደስታን በመቋቋማችሁ ነው። ካልሆነ ግን ዝም ብሎ ወበቂ ተመልክቶ ሶበ ፀረቀ ፀሐይ መጽለው ነው። በቃ ፀሐይ ሲወጣ ጠወለገ። እንደዚህ ያለ አትክልት ታቱ ነው። ቶሎ ደስ የሚላችሁ፣ ቶሎ የሚከፋችሁ፣ የቀበሮ ደስታ አትደሰቱ። ቀበሮ ደስ ሲላት አይታችሁ አታውቃላችሁ? አታውቋትም ቀበሮ ጣዝማማር ትወዳለች። ጣዝማማርም አታውቁም? ታውቃላችሁ? አቤት እ ሰዎች አበዙት። አሁንስ እንዳትሉ ምን ሁሉን አታውቁም። ምንድን ነው እ እሺ ታውቃላችሁ። ጣዝማማር እንዴት ነው? ለምንድን ነው? እንዴት ሆኖ ነው የሚሰራው? አቤት ምን አላችሁ? ከመሬት ውስጥ አይ፣ አሁን አሸንፋችኋል። እሺ በጣም ጥሩ ነው እና የጣዝማማር ቀበሮ ተወዳለች እና ደስ ሲላት ጉድጓዱን ስታገኘው ረጣዝ ማገኘው ረጣዝ ማገኘው ረጣዝ ማገኘው እያለች እየዘለለች በዚያ ታች ስትዞሩ ላ ስትመጣ ጉድጓዱ የለም። ይሄ ነው የቀበሮ ደስታ ማለት ነው። ኋላ የዘመኑ ክፋት ነው ይላሉ አባቶቻችን፣ ቀበሮ መብሰሏ ይላሉ። ኋላ ተማረችና ከስህተቷ ሌላ ብልሃት ዘየደች። የለም የለም፣ ደስታዬ ማሩን እያሳጣኝ ነው። እስኪ በሉ አንድ ጊዜ በሉ በሉ፣ ምኑን እያሳጣኝ ነው? ስትፈነጥዙ እኮ ማሪ ያጣችሁ ብዙዎች አላችሁ። የማይገባችሁን ስትዘሉ እውነተኛውን ደስታ አታችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ እንዴ? ይሄዲ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ፣ ይሄ እንደው እንደው መጃጃጡ፣ እንደው በሴቱም በኩል ራቁትን መሄዱም ጭምር የጉጅልነት እኮ ነው፣ እብደት ማለት ነው። እኔ እንደው እመቤቴን፣ አሁን ራቁታቸው የምትሄዱት ሴቶች እብድ ነው የምትመስሉ። እብድ ዱሮ እገሪ አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ እነገሊት ሰልጥነው ማስረጃ ጨርቃቸውን ጥለው እንደ ነውር አይደለም እንደ እብደት ስልጣኔ የሆነበት ዘመን። አይደረስ ነው መመለክ፣ አይደረስ እኮ ነው ይህ ጤዛ መላስ እንደ ድንግል ማርያም ከግር ጥፍራችሁ እስከ ራስ ጠጉራችሁ ለብሳችሁ እንዲው ተጀራገዱበት፣ ተብላችኋልስ? ቆንጠል ቆንጠል እያላችሁ ጤዛ ማለት ይሄ ነው። ፈረንጆቹ ደግሞ ጤዛውን ያለሷችኋል እንጂ ማሩን አያቀምሷችሁም። ኃጢያቱንና ጅልነቱን ያስተምሩናል። ስልጣኔያቸውን እኮ አይነግሩንም። እንዴት ሀብታም እንደሚሆኑም አይነግሩም። እንዴት ጅል እንደሚኮን ግን ይነግሯችኋል። እናንተ ጤዛውን ትለሳላችሁ። ወጣቱ ይሄን የተሸወደው አሁን ስለ ጠጉር መቁረጥ የምንነጋገርበት ነበረ? እብደቱን ስልጣኔ መስላችሁ ጤዛውን መጠጥ መስሏችሁ የያዛችሁት ስንቶች አሉ። ያንን አርግፋችሁ ጣሉ። ከዚህ በኋላ እኔ ጤዛልስም ከባህሩ እጠጣለሁ በሉ፣ የህይወት ውሃ ክርስቶስን እጠጣለሁ ተጣጣለው እንጂ ጤዛልስም ብላችሁ ለህሊናችሁ ነው ለእኔ አትንገሩ። እንደዚያ በሉት ኋላ ቀበሮ እንኳን ተተበስል ማትበስሉ ሞኞች። ቀበሮ በሰለችና፣ አይ ደስታውን ልደሰት። ግን እንዳይጠፋኝ በሁለት እግሬ ከጉድጓዱ ላይ ቁርን ቆሜ ዝለል አለች። በሁለት በኋላ እግሯ ከጉድጓዱ ላይ ቆማ በፊት እግሯ ረጣዝ ማገኘው ረጣዝ ማገኘው እያለች ዘለለች። እንዲያ ነው ይዞ መዝለል። እስኪ በሉ፣ እሱ ነው ደስታ ማለት ማለት ጥሎ መዝለል አይደለም ዘሎ ዘሎ በደስታው። ረሃብ ስትመጡ የላስ ደስታው የጎዳችሁ ድካም ይበዛል። አለም እኮ አስደስታ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው። ቁሞ ማስቀደስ አይችልም፣ ግን ሀያ ዓመቱ ነው ገና፣ ግን ሀያ ሁለት ዓመቱ ነው። ከባህር እንደወጣ አሳ ዝልፍልፎች ነን። መንገድ እንኳን መሄድ አንችልም። ቁመን መጸለይ እንኳን አንችልም። ለዚህ አይደለ እንዴ ንስሐ አባት የምትለዋውጡት እንደ ልብስ። አባ ገሌ አያካብዱም እያላችሁ፣ አባ ገሌ እንኳን እንዲያው ክፉ ናቸው ይባላል። ከበድ ያለ ቀኖና የሚሰጠልን እየጠላል እና አባም ይችላል ስለሚያውቁ ቀለል ቀለል ከሌለ ችግር የለም። ወለተ ማርያም ሶስት ቀን ከዛም ይበቃሻል። አይበቃም፣ አይበቃም። ማወቅ አለባችሁ ቀላል ይሄ የሚታ- ይሄ የሚያሳየው የመጨረሻ ወድ ቀን ማለቃችን ነው። እናንተ ግን አባ ገሌ አዛኝ ናቸው፣ አዛኝ ናቸው። እውነታቸውን ግን ተመልከቱ። አዛኝ ስለሆኑ ሳይሆን ጅልነታችን ስለሰረዱ ውድቀታችን ስለጨመረ ነው። አሁን ጥንክርና ቀረ ጾሙም የሚቀነስ እንትኑ የሚቀነስ እንትኑ የምንድን ነው መሰላችሁ ደስታ አድክሟችሁ ነው ዓለም በደስታ ስላደከመቻችሁ እንኳን ከበድ ያለ ስራ ከበድ ያለ ስብከትም እንኳን ተወዱ እንቅልፋችሁ ነው ይመጣል እንዴት ብሎ ይሰማል እትኩን ብእሴ ዘክልኤ የነገሩ ሁለት ሰው አትሆን ይላል ማለዳን ዳሪዮስ ማታን ዳትናቲዮስ አትሆን ማለዳ እንደ መልአክ ማታ እንደ ሰይጣን አትሁን። ማለዳ ሌላ ማታ ሌላ አትሁን። አሬዎስን ስታገኘው አሬዎሳዋን ጉልበት ጨመር ሲያደርጉ አይኔ እኮ እንደው ዝም ብዬ ለነዚያ ደስ ይበል ነው እንጂ እንደናንተ ነው ማመን አትበል። አትናቴዎስንም ስታገኘው የአትናቴዎስ ዘመን ሲያይል አይኔ እንደናንተ ነኝ አሬዎስ እኮ ድሮም እንዳይሆን ነው አትበል። ሁለት ሰው መሆን፣ አይ ጥንቆላንም ሃይማኖትንም ምጽዋትንም ሌብነትንም አንድ ላይ ማስጌጥ አይቻልም። ይቻላል? ለምሳሌ አምሳ ሺህ ብር ሰርቆ አንድ ሰው አስር ሺህ ብሯን ለጊዮርጊስ መስጠት አይቻልም። ከዚህ ሁለቱ አንድ ላይ አይሄዱም። ማር መልካም ነው። ማርን በመርዝ መብላት ግን ይገላል። ጽድቅ መልካም ነው። ጽድቅን በኃጢአት መስራት አይቻልም ማለት ነው፣ አይቻልም። ስለዚህ ሁለት ክርስትና እንዴት ነው? ተለዋዋጭ ነው። ሰው ገዳም ሲሆን እንደዚያ ይላል፣ ከዛ በኋላ ይለቃል። ይሄ ምንድን ነው? ስሜታዊ ክርስቲያን ውሎ ስለሚሄድ ነው። አሁን ለምሳሌ ይዘው ዛሬ የምታዩት ሁሉ እንትናን አገባለሁ። ለምን ተገባለ? ደስ ስለምትለኝ እንትናን አገባዋል ለምን ታገባዋለች? ደስ ስለሚለኝ። ደስ ሲለው ያገባ ደስ ሲለው ይፋታል ማለት ነው። ስለዚህ ገዳምም ሲሄድ ደስ ብሎት፣ ሲያስቀድስም ደስ ብሎት፣ አመክኔው የሚባል ነገር የለውም ማለት ነው። አመክኔው ይሄ የመንግ የገሃነመ እሳት መራራነት የጣዕመ መንግስተ ሰማያት ውበት ሁለቱ አይታዩትም ማለት ነው። ሁለቱ አይታዩትም። አሁን ሲመጣ ይረሰዋል። እዛ ላይ ማሕሌቱ እልልታው ያስረሰዋል። እዚህ ሲመጣ ደግሞ ዘፈኑ ያስረሰዋል። ችግር ነው። አሁን ምንድን ነው የራሄል ውበት ራሄል 21 ዓመት ያይቆብ ለራሄል ስንት ዓመት ነው የተገዛው? 21 ዓመት ነው አይደል የተገዛው። ግን መጽሐፍ ቅዱስ ምንድን ነው የሚለው በጣም የሚደንቀው ለያይቆብ እንደ ጥቂት ቀን ሆነለት ይላል። ለምን ራሄልን ይወዳት ነበርና፣ ይሄን አበው ተረጉሙት ማለት ነው። ራሄል የተባለች መንግስተ ሰማያት ናት። የራሄል ውበት ለያይቆብ ሀያ አንዱን ዓመት እንደ ጥቂት ቀን እንዳስቆጠረው ለክርስቲያኖች መከራን እንደ ጥቂት ያስቆጥርላቸዋል። የማን የመንግሥተ ሰማያት ውበት ማለት ነው። ስለዚህ የመንግሥተ ሰማያት ውበት በልቡናው ታስሎ ስለማይሆን ገዳም የሚሄደው ጉዞ የማይሄደው እዚህ ሲመጣ እዛም ሲሄዳ እንደ ብረት ድስት ወጥ ማለት ነው። የድስትወጥ ከወጣ በኋላም ይፈላል። የብረት ድስት ወጥ ግን እሳቱ እየነደደ ብቻ ነው። ስለዚህ ሲሰበክ ይጸድቃል፣ ሲወጣ የሚኮነንበት ይንሰራል ማለት ነው። ያ የሚሆነው ለዚህ ነው። ቅዱስ ጳውሎስ ስር ይዛችሁ እደጉ ያለው ለዚህ ነው። ስር ይዛችሁ እደጉ የሚገባውን የምእመንነትን ሳይፈጽመው የጳጳሱ ሁሉ ሊሰራ ያምረዋል። ስለዚህ ሲጀመር ከስር ጀምሮ የአቅም የአቅሙን እየሰራ ዳዊትም አንቀጸ ብርሃንም መልክአ አርሴማ መልክአ ጊዮርጊስም ውዳሴ አምላክም ሰይፈ ስላሴም ያንጎደጉደውና በወሩ አቡነ ዘበሰማያት መብላት ይጀምራል። ማለት ስር ይዞ ማደግ ስለሚጎለን ነው፣ ይሄ የሚከሰተው ማለት። አንድ መነኩሴ ሲሄደና አገዳመደና መደና እናንተ እንዴት ብላችሁ ነው የምትኖሩ? አላቸው ገዳሙ እኛማ አባታችን እጅ ስራ ሰርተን የደህየ ሰው ደርተን እንግዳ ሸኝተን ጊዜ አጠብቀን የአቅማችን ጾመን አቁጣሮ አድርሰን መቁጠሪያ ቆጥረን ገዳማችን አጽንተን በማህበር ተጠብቀን እንኖራለናል። ከመዝኑ ስጋ ያላንትሙ እንዲህ ያላችሁ ስጋ ያናችሁ፣ እንደኔ እኮ መንፈሳዊ አንመስላችሁኝ። ካረሳችሁ ከቆፈራችሁማ ምኑን መነኮሳችሁት አላቸው ነው አሉና፣ በምኔቱ ደና ነው እንግዲህ ምሳ ሰዓት ይደወላል። ደወል እንዳትደውሉ አሏቸው። የገዳም መነኮሳት ዝም ብላችሁ ሰዓቱ ሲደርስና እንበላለን አሉና በዘጠኝ ሰዓት ለአባ መጽሐፍ አቅርቡላቸዋል። መጽሐፍ አቅርባ አቀረቡላቸው ቢመለከቱ ምሳ ሰዓት ይደወላል ብለው ዘጠኝ ሰዓት ቢጠብቁ ቢጠብቁ ብቅ የለም። ኋላ ማታ አሉና ተደሩ ነዋ። እንዲ ወንድሞች ምሳ በሉ እንዲህ አሉ። እወ ተደሩ በልተዋል። በሀገራችሁ እንግዳ መቀበል አታውቁም። እንዲ አባታችን፣ እኛማ ሰው መንፈሳዊ ነዎት አያስፈልገዎትም ብለን ሰው አይበሉም ብለን ነው አሏቸው። አላበጀውም። ኧረ እንግዳስ በሉ ብሎ ቁፋሮውን ገባ ይላል። ስለዚህ ተመልከቱ፣ ስራ እንዳይሰራ ምን ወት ደግሞ ዘግቶ መጸለይ ትዝ ይለኛል። ባለፈው አንዲ ሴትዮ አዲስ አበባ አግኝቼ ምን አለችኝ? እንዲው ግን እኔ ግን አሁን ገዳምጀ እንደ ኤልያስ መሆን አልችልም ማለት ወይ መታደል! ና ተደራይ ስርኩ እንዴ በሳምንት ሂዳ እንደው ዘግታ ልትጸልይ ዘግታ እንዴ ኤልያስ እንደው ሰማዩን ልትለጉም! እንደዚህማ ቢሆን እኔም በዛሬ ማታ ነበር ኢትዮጵያን ሰላም አድርጊያት ማደር አቅቶኝ ነው እንጂ በአንድ ቀን ግውስ መሆን አይቻልም። አለች። እንደት ነው ግን አሁን እኔ ገዳም መግባት አስባለሁና መሰወር የምችለው እንደት ነው አለች ሴትዬቱ። መነኩሴ ናት። በርግጥ ግን አዲስ አበባ ተወልዳ እዚያው የመነኮሰች ናት። እኔ መሰወር የምችለው እንዴት ነው? በአርፈች ቁጭ በይ፣ እንኳን ተሰውረሽ ተገልጠሽ በተሳካለሽ ፍጥልክ ብለሽ እንዲህ ያለው ወሬ እንዳታወሪ ዝም ብለሽ ቅዳሴ ማርያምሽን ደግመሽ ኑሪ። ዝም ብለሽ ብኔ መለስኩኝ። ማምላክን ማለት እማይሳካውን ገብተ ዝጋ ሀገዳም ሄድና ወትሮ ሳይሉት መመንኮስ መመነን ደግሞ ቆፍርና ሰይጣንን በዚህ አድክመህ ታዘህ ሰይጣን በትትና ሲጠፋልህ ዘግታ ተጸልያለህ ሲሉት አስራ ሁለት አመት በገዳም አገልግሎ ነው መዝጋት የሚችለው። ዘግቻ ናም ጸልይ ኋላ ሐሳብ ይመጣል። ዘግተው የዘጉ አባት ይባላል እዚያ ኋላ ሊመጣ ነው የዘጉ አባት ይባልና ጉች ላለዚያ መጀመሪያ ምን ያደርጋል? ደብዳቤ መጻፍ ይችላል ይጀምራል። ውሃ አምጡልኝ፣ ደብዳቤ፣ ቆሎ አምጡልኝ፣ እንትን አምጡልኝ፣ ምንድን አምጡልኝ ማለት ይጀምራል። ከዚያ ኋላ ሰምናል። ከዚያ ኋላ ከከተማ ያለ ሰው ምኒቱ ምኒቱን ጭኖ ሄድና ከገዳማቹ የበቁ አባት አሉ አሉ ነይን ድናት የሁለት ተማር ነይን ይወስና ይቻ አባታችን፣ እቺ እንግዲህ እኮ ሰውየው እኮ የዘጋ ቤቱን ነው እንጂ አይምሮን ገና አልዘጋውም። ስለዚህ ተመልከቱ መዝጋት ማለት ይላል መጽሐፈ መነኮሳት እኮ ነው የሚለው አርምሞ ማለት የዘጋ ባይታዊ ማለት ይላል። በልቡናው እንኳን ትችት የሌለበት ሰው ነው ይላል። በልቡናው እንዲያው ገዳሙ እንዲባል ሆነ የማይል ሰው ከዚያ በኋላ ምን ታደርገዋለች አባ ትላቸዋለች፣ ወለተ ማርያም እንትን አቤት፣ ስፈልገውት ስፈልገውት እንዳላለቅጦት ስልክስ መቼም አይናገሩም። ቴክስት እንዲያረጉልኝ አንዲ ስልክ ልግዛለሁ። የዘፈን መጀመሪያው እስክስ ነው ማለት። ከዚያ በኋላ ሲጻጻፉ ሲጻጻፍ ቆይቶ ሄሎ ይመጣል። ጥለውት አባ ምዛዳ እየተከበሰበሱ አዳ ከተማ ገብተው ዳባቸውን እየቆረጡ ሰውን ተስፋ እያስቆረጡ ይኖራሉ ማለት ነው እንግዲህ። እግዚአብሔር ከእንደዚህ ያለ ይሰውረን። ትክክለኛ ክርስቲያን መሆን ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንተ ሰይጣን ብሎ እባብ መግደል ወወልድ ወመንፈስ ቅዱስ ብሎ አውሬ እንዲፈራን ማለት ብለን ሰይጣን እንዲፈራ ጨጭ ጸብለን ጋሬ እንዲፈራን ማድረግ እንደዚያ ነው፣ እንዲ አይደለም። እውነተኛው ክርስትና ማለት ፀዋሬ ዘትሩ ቢረር ኦፍ ጋድ ይባላል። በቴዎሎጂ ቋንቋ እውነተኛ ፀዋሬ እግዚአብሔርነት ማለት ነው። እግዚአብሔርን እውነተኛ እግዚአብሔርን ተሸካሚ ወይም እግዚአብሔርን ተዋህዶ ሚኖር ማለት ነው። ትሩ ኦርቶዶክሲ ወይም እውነተኛ ኦርቶዶክሳዊ ሰው የሚባለው እግዚአብሔርን የተሸከመ ሰው፣ እግዚአብሔር የተዋሃደው ሰው እግዚአብሔር ያደረበት ሰው የክርስቶስ የህይወት ውሃነት በህይወቱ የሚፈልቅበት ሰው ያ ነው፣ ክርስቲያን ማለት ነው። ክርስቲያን ማለት ነው እና ፀዋርያን እግዚአብሔር ናቸው። ቅዱሳን ሐዋርያት አባቶቻችን እግዚአብሔርን የተሸከሙ የእግዚአብሔር ውሃ የሚፈልቅባቸው የምንጭ አይኖች ናቸው፣ የበረከት አይኖች ናቸው። ለዚህ እኮ ነበረ ከገባችሁበት ቤት ሁሉ ሰላም ይግባ ያላቸው። ሰላም ክርስቶስ በእነሱ ስላለ ከገባችሁበት ቤት ሰላም ይግባ ፣ ያልተቀበላችሁ ደግሞ ሰላማችሁ ከእናንተው ጋር ይኑር ያለ። ለዚህ ነው የሰላም ምንጭ፣ የልጅነት ምንጭ፣ የበረከት ምንጭ፣ የሃይማኖታችን ምንጮች ናቸው። የህይወት ውሃ ክርስቶስ በእነሱ ያደረባቸው እነዚህ ናቸው። ሙሴ በበትር ያጠፈጣቸው ማለት ክርስቶስ በመስቀሉ ያጠፈጣቸው ሙሴ ክርስቶስ ነው የሙሴ በትር መስቀል ነው መራራውን ከአስራ ሁለቱ ምንጮች አጠፋው ማለት ከሐዋርያት ጥርጥርን ክደትን ስንፍናን ሁሉ አራቀላችሁና ንጹሁ ምንጮች አረጋችሁ ያንን ውሃ ዛሬ በመጽሐፍ ቅዱስ በንባብ በጉባኤ ቤት በትምህርት ቤት በቅዳሴ እንጠጣዋለን ነቅ ንጹህ ዘማንቂተግ ንጹሃን ዘወቱ ዜና ግብሮሙ ለሐዋርያት እያለ ያነብልን ከንጹሐን አባቶቻችን የተገኘ ጥሩ ምንጭ ይሄ ነው። ይኸውም የቅዱሳን ሐዋርያት የስራቸው ዜና ነው ይላል። የስማቸው የወሪያቸው ዜና አይደለም፣ የስራቸው ዜና ነው። የቅዱሳን ሐዋርያት ስራቸው ነው ያስወራላቸው። እና ለዚ ጥሩ ምንጮች ናቸው። እንደዚህ ነው መጠጣት። አጋስቲነ መምህራን ነን የምንላቸው ሐዋርያትን ጌቶቻችን ናቸው። ሐዋርያት ተማልቀት ይላል። አሁን እንግዲህ ጴንጤዎስ ሲሰማ ማለት ነው ታማልከት እንግዲህ ሐዋርያት ጌታ ሲላቸው፣ ይላል ሲያንሳቸው ሲያንሳቸው፣ ሳራ እንኳን አብርሃምን ጌታ የት ነው ይለም፣ እንዲህ ይባሏል። ከቤተ ልሔም በመሶበ ወርቅ ይዘው ይመጣሉ። አባቶቻቸው ያል እምነ ባህያን ሲመጡ መሶበ ወርቂቱ ማናት? እመቤታችን ናት። እወቁት ይሄንን ከቤተልሔም ህብስት ይመጣል፣ ወይን ይመጣል። የሚተረጎም ሊተረጎም የሚገባ ንገሯቸው ተብለናል በፍትሐ ነገሥት የምን ነገር የለውም። ተርጉማችሁ ንገሯቸው ምዕመናን። እንደውም የሚነገራቸው ቅዳሴ ሲመጡ ከበሩ ላይ ቆማችሁ ካለ ጳጳሱ ከሌለ፣ አስተዳዳሪው፣ መምህሩ፣ ቄሱ ምን ልታረጋችሁ መጣችሁ ብሎ ከቤተክርስቲያኑ በሩ ላይ ቆሞ አሰፊ አዳራሽ ደን ስንዴ ዳቦ በልተን ወይን ጠጅ ጠጥተን መጣን እንዳይሉ ህብስቱ ተለውጦ የአምላክ ስጋ፣ ወይኑ ተለውጦ የአምላክ ደም እንደሚሆን ይንገሯቸው ብሏል። ነግሪያቸዋል ው እየነገርኳቸው ነው ማለት ነው። ልነግራቸው ነው። ህብስቱን በጻሕል ወይኑን በመሶበር ወይኑን በጽዋ አድርገው ዲያቆን ይዞ ይመጣል። ምን ማለት ነው? ቤተልሔም ቤተልሔም ናት፣ አንድማ ቤታችን ናት። መሶበ ወርቅ እሷ ናት። መቅደሱ ቀራንዮ የሆነ ስለዚህ ከቤተልሔም ወደ መቅደስ ወስደው ቀራኔዎ ላይ ሀበነ ብሎ ፈትቶ ያቆርበናል። ቄሱ ከቤተልሔም የተወለደው የድንግል ማርያም ልጅ ቡሩክ መድኃኔ ዓለም በቀራኔዎ ተፈተተልን ብሎ መስቀል ላይ ተፈትቶ ስጋውን እንቀበላለን፣ ደሙን እንቀበላለን። አሁን ክርስቶስ አብሮን ነው ያለ ካይኑ ቅዳሴ ይገባል፣ ይባርካል፣ ያከብራል፣ አያርፍም። ልብሰ ተክህኖ ይለብሳል። ልብሱ የጌታችን የስጋው ጨሱ የቃል ምሳሌ ነው። የቃል ምሳሌ ነው። ቄስ ቅዳሴ ከገባባት ጊዜ ጀምሮ የለበሰው ልብሰ ተክኖ የክርስቶስ ስጋው ነው። እሱ ቃል ነው። ስለዚህ ቀድሶ እስከሚወጣ ድረስ ያለችው ሰዓት የክርስቶስን ዘላለማዊ ተዋሕዶን የምትወክለው ዘላለማዊ ተዋሕዶን የምትወክለው ከዚያ በኋላ ምን ያደርጋል? ተመልከቱ። ሲቀድስ ማረፍ የለበትም ቄሱ አይደገፍም። ክርስቶስ በዚህ ዓለም ረፍት አላገኘምና፣ ከዚ በኋላ ቀድሶ ያቆርባል። ወንጌል ያነብልና ለጃችሁ ይወጣና ወንጌል ብሎ ያነብልናል። ክርስቶስ ሰው ሆኖ ምን አደረገ? አስተማረ። መጨረሻ ላይ ምን ያደረጋል? ያቆርበናል። ስጋውና ደሙን ሰጠን። ክርስቶስ መጨረሻ ላይ ምንድን አለ? ቅዳሴውን ሲጨርስ ዙሮ ይባርከናል። ከዛ ምን ያደረጋል? ወደ መቅደስ ይገባል። እየባረካቸው አረጋል። አልኳችሁም እንዴ? እየባረካቸው ምን አለ አረገ? ቀሱ ተመልሶ ይቀድስና ወደ የት ነው የሚገባው? ዙሩ አሳልሞ መቅደስ የሚገባበት በምን ነው የሚባረክ? በመስቀል ነው በእጅ ነው። ለምን የዚህ ያለት ብቻ በእጅ ሆነ? ክርስቶስ በምን ነበር ባርኳቸው ያደረገ? በእጁ ነው፣ እጁን ጭኖባቸው እንዳረገ። ያው ይሁላችሁ፣ ቅዳሴው ቅዳሴያችን፣ ትንሳኤው ትንሳያችን፣ እርገቱ እርገታችን። አሁን የዚያን ጊዜ እኔ ራሴ እያስተማርኩትም ልብ ላይኖረኝ ይችላል፣ እውነት ነው። እያወቅ ነው ሁሉ ልብ ይነሳና ልኩ ያን ጊዜ። አሁን ስንሳለም ቄሱ ክርስቶስ በሐዋርያቱን እጁን የመጫኑን ሥራ ነው የሚሰራ በእጁ ሲያሳለም፣ ምዕመናን ደግሞ ተባርከው የቀሩትን ሐዋርያትን ነው የሚመስሉት። ይህ ነው በእውነቱ ቅዳሴው ማለት ነው። እንዲህ አድርጎ አሳልሞን ክብሩን ይሰጠናል። አዲያ ወደዚህ ዘይት ስለዚህ ሊቀ ካህናቱ እሱ የሚገኘው ክርስቶስ አምላክነ ዘባማን ነተ በማነከ ወባርክ በእዴከ ወቀድስ ባይልከ ዋጽነ በመንፈስከ ዝንቱ ህብስት ይኩን ለስርት አጥያተ ህዝብከ እማበ እግዚአብሔር አሜን ይላል። አንተ ይህንን ህብስት ባርከው፣ በቀኝ አክብረው፣ በስልጣን ለውጠው ነው የሚለው ይላል ራሱ ቄሱ ማለት ነው። ኢየሱስ ደግሞ ንፍቁ ቄስ ደግሞ ኢየሱስ ክርስቶስ ሊቀ ካይናቲከ በከመ ገነዙከ ዮሴፍ ወኒቆዲሞስ ከማው ስመርለነ ይለዋል። ዮሴፍና ኒቆዲሞስ ሲገንዙ ወደህ እንደተቀበልካቸው እኛም ስንቀድስ ስጋህን ስንፈትት ወደህ ተቀበልልን፣ ይለዋል። አሁን ክርስቶስ እዚያ ቅዳሴ ላይ ይገኛል አለ። በቅዳሴ ጊዜ እዩ። ከዚያ እሱ ራሱ በእሱ ሊቀ ካይናትነት ነው የሚያደርገው፣ በእሱ ሊቀ ካይናትነት እይት ካሎሙ ያቅርቡ መስዋዕተ ዘይንበለ በአራቂ እናሁ ለወልድ ወልድ በለተ ዓርብ ከፈጸማት እርቅ በቀር መስዋዕትን ጸሎትን ማሳረግ አይቻልም። በሊቀ ካህናትነቱ እያሳረገው ራሱ ራሱ ደግሞ ንጉሥ ሆኖ ይቀበለዋል። ደግሞ ይገርማል። ራሱ በግ ሆኖ ደግሞ ይሰዋል። ስጋውን እንቆርሰዋለን ደግሞ እናፈሳለን እንጠጣለን፣ እንመገባለን። እንዲህ ሆኖ ያለባት እውነተኛይቱ የዘይት ተራራ ማናት? ያች ቤተክርስቲያን ና ምስጋና በመቅደስ ዝማሪ በማደሪያ ንሰዋ ጠዋት ማታ ክብሬነ የኔ ጌታ